ሰላም፣ ሰላም ቤተሰብ እንደምን ዋላችሁ፣ አደራችሁልኝ፣ እንዴት ናችሁ ያገር ልጆች? ዛሬ ደግሞ በሚያምር ሾርባ፣ የጾም ሾርባ ይጀላችሁ መጥቻለሁ። ወገኖቼ በጣም ትወዱታላችሁ። በብዙ አትክልት የተሞላ ብዙ አይነት ጥቅም ያለው በተለይ አሁን ለብርድ ወቅት ያላችሁ እንደኛ ብርድ ወቅት ያላችሁ ሰዎች ተጠቀሙበት። በእውነት ጉንፋን ራሱ ያባራል። በጣም የጠቀመን። ሾርባ የጾም ሾርባ አሰራር ነው። እንግዲህ ጾም ወቅት አይደለ? እንኳን ለጾመ ነቢያት አደረሳችሁ። ለገና ጾም ወገኖች፣ የሀገር ልጆች ይህን ሾርባ አሰራር እስከ መጨረሻው ብታዩት ይጠቅማችኋል ብዬ አስባለሁ። የጾም ነው። ከጾማችሁ በኋላ ከትንሽ ምግብ በኋላ ይህን ብትጠቀሙ ራሱ ለጉንፋኑ ለሙን እንደኛ ብርድ ወቅት ለሆናችሁ ብርድ አካባቢ ላላችሁ ይጠቅማችኋል፣ ለጉንፋኑ ለሁሉም ነገር ማለት ነው። ውስጡን ግብአቱን ሁሉ አሳያችኋለሁ። ከፈለጋችሁ በዳቦ እንደዚህ በቂጣ ትበሉታላችሁ፣ አሳያችኋለሁ እና በጣም ትወዱታላችሁ። በጣም ነው የሚጥመው፣ የጾም እስከማይመስል ድረስ በጣም ነው የሚጥመው። ግብአቱ ዝንጅብል፣ ሽንኩርት፣ ሁሉ አትክልት አለበት። የጾም ነው፣ በጣም አሪፍ ነው ማለት ነው። እንግዲህ እንደ አማራጭ አሰራሩን አቅርቤላችኋለሁ ወገኖች፣ ሰላም ብያችኋለሁ። እንዴት ናችሁ? እንግዲህ እዚህ ጋር ያሳየኋችሁ ትንሽ ሽንኩርት ትንሽ ሩዝ እና ትንሽ ምስር አዘጋጅቻለሁ። እነዚህ ሶስት ፍሬ ድንቾች አንድ ነጭ ሽንኩርት፣ እነዚህ ሶስት ፍሬ እና አንድ ነጭ ሽንኩርት። እነዚህ ይሄ ደግሞ የአበባ ጎመን ብሮኮሊ የሚባለው ወይም የአበባ ጎመን ነው። እና የተለያዩ አትክልቶች ከዚህ ምን ያላደረግኩትንም ካለ እናንተ ጨምራችሁ ምርጥ ሾርባ ትሰራላችሁ። ይሄ ባዮ ኦሪጂናል የተፈጥሮ የበቀለ የአበባ ጎመን ነው። በጣም አሪፍ ነው ለጤና የአበባ ጎመን። ይሄ ደግሞ ያው ፓፕሪካ የሚባለው ቁንዶ በርበሬ ምንድን ነው የሚባል የፈረንጅ ቃሪያ የምንለው ማለት ነው። ይህ ባሮ ሽንኩርት እዚህ ጋር ደግሞ አለ። እንደዚህ ብሎ የሚሸጥ ለሾርባ ብቻ የተዘጋጀ ይሄ ስሙን አላውቀውም፣ ብቻ ግን ለሾርባ በጣም አሪፍ ነው። ይሄ ባሮ ሽንኩርት ነው። እዛ ካሮት አለ፣ ሶስት አራት ካሮት አሉ። በነጩም በቀዩም የካሮት ስሮች አሉ ማለት ነው። እነሱን አብረን እንጠቀማለን። አትክልት እዚህ ጋር እንግዲህ ከባልኮኔ የማገኛቸው የጤናዳም፣ የመጥበሻ ቅጠል እንዲሁም እርጥብ ቅመሞች አሉኝ ማለት ነው። እዚህ ጋር ነጭ ሽንኩርትና ዝንጅብል የተቀሞ የተፈጭ አለኝ። እዚህ ጋር እንግዲህ የተለያዩ ቅመሞችን ደግሞ እዚህ አድርጊያለሁ። በጣም ትንሽ በትንሹ ትንሽ የበርበሬ፣ ትንሽ የጨዋማ ቅመም የተለያዩ ትንሽ ለአትክልቱ የሆነኛን ያልኳቸውን የተለያዩ ቅመሞች አዘጋጅቻለሁ። እንግዲህ የፆም አጂ የአትክልት መረቅ ካላችሁ ደግሞ እሱን ትጨምሮ አሪፍ ነው። ከዛ እንግዲህ ዛሬ የምጠቀመው እዘይት ኦሊባ ኦይል ነው፣ አሳያችኋለሁ ከዛ እዚህ ጋር ትንሽ ነው የምጠቀመው ምስር። ኦርጋኒክ ምስር አለኝ። ትንሽ ምስር እና ትንሽ ሩዝ እደመላልቅና እንደዚህ አርጌ አጥበዋለሁ። እዩት በደንብ አጥቤው መጥቻለሁ። ዝፍዝፍ አርጌው ቆያለሁ። ከዛ እንግዲህ እነዚህን ሚዛን ፕላሳችንን እናዘጋጃለን። መጀመሪያ እዚህ ጋር ባለቤት የሚያገዘኝ ነበር። ዛሬ እራታችን ነው ሾርባ የምንጠጣው። ስለዚህ ለእኛ ልጆቹ ልጆችም አብረው ሾርባ ይጠጣሉ። በጣም አሪፍ ነው፣ ይጠቅማችሁ፣ አትክልት ነው፣ ጤነኛ ነው። የሚገርማችሁ በጣም ቆንጆ ነው። እንግዲህ ካሮቴን እንደዚህ አድርጌ ፈቅፍቃለሁ። ይህ ነጩ ካሮት ለሾርባ በጣም አሪፍ ነው። ስር ነገር ነው፣ ያው ሁሉ ካሮት ዘር ነው። እንግዲህ እዚህ ጋር የምትፈልጉትን አትክልት መጨመር ትችላላችሁ። ብሮኮሊ፣ የተለያዩ ዝኩኒ፣ ብዙ አይነት አትክልቶች ከዚህም በተጨማሪ መጨመር ትችላላችሁ። እንዲሁም መኮረኒ ካገኛችሁ መኮረኒ ፓስታም ጣል ይደረግበታል ከሾርባው ላይ አሪፍ ነው እንጂ ምንም አይሆንም ማለት ነው። እና እንደዚህ ደግሞ ለሾርባ ብቻ ተብለው ተዘጋጅተው ታሽገው የሚሸጡ አትክልቶች አሉ። እነሱን ብቻ አምጥታችሁ እናንተ መጠቀም ትችላላችሁ። ወርጋኒ አይታችሁ ንጹህን ማለት ነው እና ይሄ ስሙ አላቀውም ጠፍቶብኛል፣ ግን በጣም አሪፍ ነው። በተለይ እዚህ ሀገር ለሾርባ በጣም የሚጠቀሙት እና ሼር ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቦች፣ ይጠፍቻለሁና ባካችሁ አብርቱኝ፣ አረተው እስካሁን ድረስ ሞኔታይዛስ እንዲሆን እርዱኝ ባካችሁ። ድንች ሶስት ፍሬ ብቻ ነው የተጠቀምኩት። ካሮት አለ፣ ድንች አለው፣ ያኛው የምታዩት እንደ ዱባ የሚመስለው አለ። ብዙ አይነት ነው። ስለዚህ ይሄ ከነጩ ካሮት የሚመስለው ከተፍኩት እዛ፣ ይሄን ደግሞ ከትፋለው። ይሄ በጣም ነው የሚጥመው። የሚገርማችሁ ስሙ ጠፋብኝ፣ ምን እንደሚባል በዶች እና አትክልት በጾም አሪፍ ነው። እንደ አማራጭም ለጤናም ቆንጆ ነው። ከእያንዳንዱ የምናገኘው ግብዓት ጥቅም ይኖረዋል ማለት ነው። ዳሩ ግን እንግዲህ ሁሉንም ከታትፈን ሚዛን ፕላሳችን እናዘጋጃለን። አንድ ላይ ነው እየሰራን ያለ ዛሬ ቤተሰብ ይሄው እንደዚህ አርጌ አዘጋጅቻለሁ። እንግዲህ አበባ ጎመኔን ይሄ ቅድም ያሳየኋችሁ አትክልት ወደ ሰባት አይነት አትክልት አዘጋጅቻለሁ ማለት ነው። ከዛ እንግዲህ የማደርገው ምንድነው እዚህ ጋር ድስቴን ለኩሻለሁ፣ ጋዜን ለኩሻለሁ። ባዶ ድስት ዛሬ ኦርጋኒክ ኦሊቫ ኦይል ልጠቀም። ልንጠጣው ስለሆነ ልባችን እንዳይቃጠል ሌላ ዘይት ከሚሆን ይሄን ዘይት ትጠቀማለሁ ዛሬ ማለት ነው። ኦሊቫ ኦይል በባዶ እንኳን ብንጠጣ ከሆዳችን ምንም የማቃጠል ስሜት ምናምን የለውም። ጤነኛ ነው ማለት ነው። እሱ ከተሻለ ይሻላል። እዛ ትንሽዬ ሽንኩርት፣ አንድ ሽንኩርት ነው የተጠቀምኩት ዛሬ። እሷንም ትንሽ ናት፣ በጣም አነስ ያለ ሽንኩርት ማለት ነው። እሷን ጥብስ አድርጋት እና ከዛ ሌሎቹን በየደረጃቸው አበስላለሁ ማለት ነው። እዚጋ እንግዲህ ነጭ ሽንኩርትና ዝንጅብል አለኝ። ይህ ዝንጅብል ነው። የተፈጨ ፍሬሽ ዝንጅብል ነው ለጉንፋኑ በጣም ይጠቅመናል። ሽንኩርቱም እንደዛው ለጉንፋን በጣም አንደኛ ነው ማለት ነው ትኩስ። እዛ ነጭ ሽንኩርትና ቀይ ሽንኩርታችንና ሽንኩርትና ዝንጅብሉን ጠበስ ካደረኩት በኋላ ትንሽ ከዛ ይሄ የካሮት ዘሮችን አደርጋሉ ማለት ነው ጠንከር ጠንከር ያሉት መጀመሪያ የቅድም ይሄ እንደ ዱባ አይነት የነበረውን እሱን ጠንካር ያለ ነው። እዛ ደግሞ ካሮቱን፣ ድንቹ ትንሽ ይቆያል። አሁን ደግሞ እንግዲህ ትንሽ አይቼው መጥቻለሁ፣ ወገኖቼ አሁን ድንቻችን እንጨምራለን። እንግዲህ እዚህ የአበባ ጎመን፣ ባረ ሽንኩርት እና የፈረንጅ ቃሪያ ቀርፈኛል ማለት ነው። ሶስት አይነት አለ በኋላ ጨምራለሁ። እነዚህን ትንሽ ሽት አድርገን ጠብሳቸዋለን። እዚህ ጋር እየፈላ ነው። ቅድም ያሳየኋችሁን ትንሽ የሩዝና ምስር አንድ ላይ አድርገዚ ላይ ገንፈል አደርገዋለሁ ጊዜ እንዳይወስድብኝ ማለት ነው። ከዛ ገንፈል ካደረኩት በኋላ ወደዚኛው ወደ ሾርባ ነው ጨምረው ማለት ነው። እና ውዶቼ ለናንተ በደንብ አይታያችሁ ይመስለኛል እንጂ በጣም አሪፍ ሾርባ አሰራር ነው፣ የጾም ሾርባ። እዛ እንግዲህ የተለያዩ ቅመሞች አሉኝ ከላይ ጨዋለኝ። በመጠኑ ከሁሉም አስገባለሁ ማለት ነው። እንቀምማለን አሪፍ አድርገን። ቅመም መብዛት የለበትም ካለ ደግሞ ትንሽ ትንሽ ብንጠቀም ያሳምርልናል ማለት ነው። ጣዕሙ ቆንጆ ነው፣ በጤናችንም በተስማማ መልኩ ማለት ነው። መብራት ብዙ አይታያችሁም። አንድ ሰበራው አንድ ሰጠፋው ይያረ እንትን እያልኩ ነው። ማታ ላይ ነው በነገራችን ላይ ለራት። እዚህ ሀገር አሁን ላይ ካለንበት ጀርመን፣ ተሎ ነው የመሸ ያለው ማለት ሰዓቱ ሳይደርስ ይጨልማል፣ ጊዜው ጭልምልም ይላል ማለት ነው። እና ገና 17 ምናምን ሰዓት ላይ ነው ግን የሆነ የመሸ ነው የሚመስለው በጣም ጋ ጋር ትንሽዬ ቲማቲም ጨምራለው። አንድ ቲማቲም አነስ ያለች ቲማቲም ናት እየጨመርኳት ያለሁት አሁን። የቀሩትን እንደዚህ አድርጌ እየጨምራለሁ። የአበባ ጎመን ትንሽ እሱ መብሰል አለበት እዛ። መጨረሻ ላይ ቃሪያና ባህር ሽንኩርታችን እናደርገዋለን። በጣም ርር ብሎ መብሰል የለበትም። ያው ሾርባ ሲሆን ውሃ ሲጨመር ደግሞ ስለሚበስል እዛ ይህን ውሃውን ደፋ አድረገውና አንድ ጊዜ ወደዚህ ጨምረዋለሁ ለቃርቄ ይ ይህ ምስርና ትንሽዬ ሩዝ ናት ማለት ነው። እዚህ ጋር ሲዋሃድ ከቅመሙ ጋር እንዴት አባቱ እንደሚያምር ነው ነገራችሁ። እንግዲህ በዚህ ፈንታ እናንተ ሌሎች ነገሮችን መጨማመር ትችላላችሁ፣ የምትወዱትን አትክልት። ከዚህ ጋር ደግሞ እኔ ሳልቆራርጥ ጣል ማድረገው ልጆቹ ካፋቸው ስለሚያወጡት ካፋቸው ሲያገኙት ሳልቆራረጥ ጨምረውና እነሱ ይለዩታል። ከዛ በኋላ ማለት ነው የጨናዳም ቅጠል፣ መጥበሻ ቅጠል፣ በሶ ብላ ቅጠል። ይሄ በሶ ብላ እያችሁት። አሁን እየደረቀብኝ ነው፣ ክረምት ላይ ስላለን አሁን እኛ በረንዳያችን ያለው እየደረቀ ነው ማለት ነው። ስለዚህ ሁሉም ሳይበላሽ ሲጠቀምበት ብዬ ከማንኛውም ወጥ እንደዚህ ጣል አደረግበታለሁ፣ ለሽታው የመጥበሻ ቅጠል እንዲሁም ያለኝን ነና አለኝ ጨና አዳም ቅጠላለ ባልከናችን ላይ ማለት ነው። አንብስል ብሏል የሚገርማቸው እዚህ ቀንሰች ስጭኝ ብዙ ነው እንብላ። ሽታው በጣም ጥብስ ጥብስ ይላል፣ ደስ ይላል ብሎኝ ባለቤቴ። አቋርጠን ውሃ ሳንጨምር እዚህ ላይ በልተነዋል ማለት ነው። ቀንሰ እሱም በጣም እንደ አዲስ፣ እንደሌላ አማራጭ፣ እንደወጥ ነው የሆነው። በጣም የሚያምረው ማለት ነው። አሳያችኋለሁ ስንበላ እዚሁ ይህን ራሱን አትክልት ሁሉን ጨመርኩት። አሁን ባረ ሽንኩርት የቀረውን በሂደት እንግዲህ ያደረኩት በየተራ ነው። አንድ ጊዜ ሁሉንም ጭምር አላደረኩት። እንደምን አበሳሰሉ የተለያየ ስለሆነ እንግዲህ በሾርባ ሲሰራ እንደየቤቱ ይለያያል። እዩት፣ ሽታው ደግሞ እንዴት አባት እንደሚያምር ነገራችሁ በእውነት። እና አቋርጠን እንብላ፣ ዚህ ቀንሰን ስጭን እያለኝ ነበረ ባለቤቴ። እሺ በቃ ብዬ ቀንስ ሼ በሰሃን እዚሁ ከተቆላላው ላይ ማለት ነው። ኳሳል ጨምሪ፣ ቀንሽልኝ አለኝና እይት እንዴት እንደሚያምር ሽታው ልነግራችሁ። ቤቱን አውዶት ገና ልንቅመሰው መሰው እያለኝ ነበር። ምንድነው? እንዴት ነው ሽታው የሚያምረው? እያለኝ ሾርባው ያንሰናል፣ ስለ ወራ ያንሰን። ብዙ በጣም ብዙ ነው አትክልቱ። ይበቃል እያለኝ ነበር ማለት ነው። እዛ በደንብ ጨምሪልን እያለኝ እኔ ውሃ ጭምር አረኩበት እንዳይወስድብኝ ብዬ እንዳይጨርሰው። እንግዲህ ሙቅ ውሃ ነው መሆን ያለበት። ሰለስኩት ሙቅ ውሃው ማለት ነው። እዚህ እንግዲህ ከአምስት እስከ 10 ደቂቃ ይፈላና ይጨርሳል ማለት ነው። ትንሽ እርድ አድርጌበታለሁ የተለያዩ ቅመሞች ትንሽ ገብቶበታል። በጣም ትንሽ በርበሬ ገብቷል። እንግዲህ የማያቃጥላችሁ ከሆነ ደግሞ ኖርማን ቃሪያ ጣል ጣል ማድረግ ትችላላችሁ። ልጆች ስላሉኝ የቃሪያ ብዙ አልጠቀምም። ባሮ ሽንኩርትና ይሄ ፓፕሪካ ቃሪያ አድርጌበታለሁ። ይበቃዋል ማለት ነው። ይሄ እንግዲህ እስኪፈላ እንጠብቃለን። እኛ ደግሞ ይሄን ማስታገሻ እየበላን እንቆያለን ማለት ነው። ይህን ቂጣ እንግዲህ ሳዘጋጃ ሳይቻችሁ ነበር። ባለቤቴ ዳቦሆኑ እያሳያችሁ ነው። እኔ ደግሞ የራሴ የሰራሁትን ቂጣ፣ እሱ የራሱን እያሳየ ነበረ ማለት ነው። ይሄ ከበዝ እንግዲህ መልዋ የሚሉት የፈጢራ ቂጣ ነው። ከትናንተ ወዲያ የለቀቁት ቪዲዮ አለ። አሰራሩን ቂጣውን የምትፈልጉ ማለት ነው። በጣም አሪፍ ቂጣ ነው። ይሄ አሁን ሰ በሶስት ቀን በኋላ ማለት ነው። ቂጣውን እየበላ ያለ ያለ እንግዲህ እስከ ሶስት ቀን ማለት ነው። ፍርጅ አድርጋችሁ በፌስታል ሽግሽግ አድርጋችሁ ጠቅላችሁ፣ ፍርጅ ካደርጋችሁት ኖርማል ፍርጅ ቁጭ ይላል ማለት ነው። እያሞቃችሁ ብቻ ጠቀሙበታላችሁ። እንደዚህ እንደ ፉል እንደዚህ የአትክልት ጥብስ ምናምን በዚህ መልኩ አሁን ብዙ አይነት አትክልት ነው ይሄ በጣም ጥቅም አለው። ቪታሚን ነው፣ እያንዳንዱ የራሱ ጥቅም አለው። በጣም አሪፍ ነው እንግዲህ ጊዎት ትንሽ መብራት ሳበራው ደግሞ መልኩን ወጣላችሁ መሰለኝ እንጂ የሆነ እኔ የሚታየኝ መልክ እና እናንተ የምታዩት ካሜራ ላይ አንድ አይደለም። አሁን ይሻላል፣ ትንሽ ቢጫ ሆኗል። በጣም አሪፍ ነው። እዚህ ላይ እንግዲህ ቅድም የሚያሳየዋቸው የጨናዳም ቅጠል እና የመጥበሻ ቅጠል ትንሽ ጣል ጣል አደረኩበት። ሽታው እንዴት እንደሚስብ ነው ነግራቸው። ብዙ ቅባት ነገር ስለሌለው ደግሞ በጣም አሪፍ ነው ለጤና። ኦሊቫዌል ብቻ አድርገን የጠበስኩት ጥብስ ብሎ ደግሞ ከቅመሙ በኋላ ውሃ ሲሰለስ ሽታው ከሾርባው ላይ ስለሚቀር የተጠበሰው ነገር እንድትበሉት ይጋብዛችኋል። ዝም ብላችሁ ውሃውን ቅመሙን አንድ ላይ ከምታደርጉት መጀመሪያ አትክልቱን ጠበስ ነገር ስታደርጉት ጣሙ የበለጠ ያምራል ማለት ነው። እኔ እንደዛ ማድረግ እወዳለሁ። ስጋም ስጠብስ መጀመሪያ ስጋውን በባዶ በደረቁ ትንሽ ቅመም ምናምን አርጌ ሽፓይስ አርጌ እጠብሰዋለሁ። ከዛም በኋላ ውሃ ሰልሳለው ማለት ነው። እዛ የዛ መረቅ በጣም አሪፍ ይሆናል፣ ከዝም ብለን ከምንጨምረው ጋውን ማለት ነው። እና ያለቀ ነው እንግዲህ ይ መሲፈላ ማውጣት ነው። በደንብ ብርድ ሲል እዛ፣ በጣም ሳይበርድ ትኩሱን ለልጆቻችንም ለእኛም እንግዲህ ብርድ ወቅት ነው ያለ ነው በርድ እየመጣ ነው እየጀመረ ነው። ለዛ እንግዲህ እየተደጋገመ ሾርባ ልንሰራ እንችላለን። ጾም ሲሆን የጾም፣ ፍስክ ከሆነ የፍስክ እየሰራን እንግዲህ ክረምቱን ሞቅ ባለ ነገር እናሳልፈዋለን ማለት ነው። አሁን እንግዲህ የቀዳው ነው፣ ቅድም በልተናል የዚህን ጥብስ ለልጆች ደግሞ የተለያዩ ነገሮች እሰጥቻችኋለሁ። አሁን ደግሞ ምኝታ እራት ላይ ይሄን ትንሽ ጠጣር አድርገን ትኩሱን እንተኛለን ማለት ነው። በነገራችን ላይ የጾም እስከማይመስል ድረስ ነው የሚጥመው በእውነት ዳቦ እየነከራችሁ ወይም ቅድም ያሳየኋችሁን የመልዋ ቂጣ እየበላችሁ እየነከራችሁ መብላት ትችላላችሁ ማለት ነው። አብራችሁን ቆራጣችሁ ብታስገቡት የሆነ ጣዕም ያለው በጣም አሪፍ ነው ማለት ነው። አድርገን እንግዲህ ያቀረብነው ከባለቤቴ ጋር አብረን የሰራነው፣ በነገራችን ላይ እሱም እያገዘኝ ነበር። በመጠን አድርገን የሰራነው መካከለኛ አድርገን በጣም ይጥማል መልኩ እንደምታዩት ነው ወገኖቼ ሼር ላይክ ሰብስክራይብ እያደረጋችሁ ይህን ቂጣ ደግሞ ማየት የምትፈልጉ አሰራሩን ትናንት ወዲያ የለቀቁት ቪዲዮ አለ እሱን ማየት ትችላላችሁ ታንኪ ፎር ዋቺንግ ዲስ ኔክስት ቪዲዮ እያልኳችሁ ነው እንግዲህ ደና ሁኑ ልኝ ወገኖቼ ዋው አንደኛ እያልኩ ነበረ እየቀመስኩት ነው በጣም አንደኛ ነው እንግዲህ ደና ሁኑልኝ ወገኖቼ ዋው ባይ ባይ ባይ ቻው